የመልካም ቲዩብ ተከታታይ እህት ወንድሞቼ፣ ቤተሰቦቼ እንኳን በሰላም ወደ መልካም ቲዩብ በድጋሚ መጣችሁላለው። ዛሬም እንደተለመደው ከመምህራችን እና ከወንድማችን ከመምህር ተስፋዬ ያገኘሁትን የህልም ፍቺ እጀላችሁ ቀርቤ ያለው ዛሬ ማለት የመፈልገው ነገር ቢኖር ምንድነው፣ አንደኛ ይህን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩት። ላይክ በሚተሩበት ጊዜ ሌሎች ሰዎችም እንዲመለከቱት፣ ሌሎች ሰዎች ብዙ ሰዎች እንዲደርሳቸው ይሆናል። ሌላው ነገር ደግሞ መናገር ምፈልገው በኮመንት ላይም አንድ ሰው ያለውን ነገር ስላየው ነው። ምንድነው ይሄም ይህን ያህል ለህልም ትኩረት መስጠት ያስፈልጋል ወይ? ሰው በቀን ሲያስበ በኋላው ነገር ሃይምሮ ተይዞበት ያለው ነገር ቀን ስናብስለስለ የነበረውን ነገር በህልም ልናየው ይችላለን። ስለዚህ ዝም ብለን በቃዥ ነው ሁሉ ትርጓሜ መጨነቅ አለብን ወይ ለህልም ትርጓሜ መጨነቅ አለብን ወይ ብሎ እንደዚህ በኮመንት የጻፈ ሰው አይቼ ነበረ። አዲስ ለሆናችሁ ሰዎች ነው ይህም የምነግረው። አዲስ ያልሆናችሁ ሰዎች በመንፈሳዊ ህይወት ውስጥ ላላችሁ ሰዎች ይገባችኋል። ይሄው ምንድን ነው ህልም ትኩረት የሚሰጠው እርግጥ ነው፣ ሁሉም ህልም ትክክለኛ ህልም አይደለም። ቀን ስናስብ የዋልነውን ነገር ምናልባት ሌሊት በህልም ልናየው እንችላለን። ስለዛ ነገር እናያለን። ሃይሞራችን ተወጥሮበት ባለው ነገር ላይ ሌሊትም በህልም ልናየው እንችላለን። ከዛም አንፃር ህልም ይታያል። ሁለተኛ አጋንንትም ደግሞ ህልም ሊያሳይ ይችላል። ይህንም መለየት ያስፈልጋል። ሶስተኛ ከመንፈሳዊነት አንጻር ከክርስትና አንጻር እግዚአብሔር ደግሞ ያሳየን ህልም አለ። ይህንኛውን ሶስተኛውን ህልም ነው እኛ የምናተኩርበት። ይህንኛው ህልም ከሌሎች በምን ይለያል ብንል እንደዚህ አይነት ህልሞችን የምናየው ትክክለኛ ህልሞችን የምናየው አንደኛ በመንፈሳዊ ህይወታችን በጠነክርንበት ሰዓት በንስሃ ተመልሰን በጾም በጸሎት በስግደት በሱባኤ በቅዱስ ቁርባን ባለንበት ጊዜ የምናያቸው ህልሞች ናቸው። ይሄም ሰግደን ጸልየን በምንተኛበት ሰዓት የምናያቸው ህልሞች ናቸው። ትኩረት የምንሰጣቸው እነዚህ ህልሞች ማድረሳቸው ህልሞች ናቸው የሆኑት እና እነዚህ ህልሞች ደግሞ ሲፈቱ መንፈሳዊ አፈታት ያስፈልጋቸዋል። ሁልጊዜ እንደተለመደው በተቃራኒ እኛ ኢትዮጵያ ውስጥ ህልም በተቃራኒ የሚፈታው አንድ ሰው ነጭ ከለበሰ በህልሙ በልማድ ምንድን ነው የሚባለው? በቃ ልትሞት ነው ወይ ደግሞ የሆነ ሰው ሊሞትብ ነው ልታዝን ነው ነው የሚባለው። ጥቁር ልትለብስ ነው ነው የሚባለው። ሽንት ቤት ከገባ ወይም ሰገራ ከነካ አንድ ሰው በህልሙ ሀብት ልታገኝ ነው እድል ሊቀና ነው የሚባለው። ግን በተቃራኒ ነው። በህልም ሰገራ አንድ ሰው ሲነካው ከኃጢአት ጋር የተያዘ ነው። በህልም ነጭ መለበስ ጥሩ ነገር ነው፣ መጥፎ ነገር አይደለም። ነጭ መለበስ ከንጽህና ጋር የተያዘ ነው። ይህን ለምሳሌ ያህል ያልኳቸው ለዚህ ነው። እንደዚህ የመምህር ተስፋዬም ቪዲዮ ድጋሚ ሰዎች እንዲያዩት የምንፈልገው ለምንድን ነው? ሁላችን ህልም እናያለን። ተመሳሳይ ህልም ሊኖረን ይችላል። ከዚህም ደግሞ ተነስተን ስለ ህልማችን ትንሽ ፍንጮ ሊኖረን ስለሚችል ከዚህ ትጠቀማላችሁ ብዬ ስላሰብኩ ነው። ብዙ አላብዛላችሁ አላብዛባችሁ ወደ ህልም ፍቹ መልሳችኋለሁ። እንደነገርኳችሁ ተባበሩኝ የምትተባበሩኝ ላይክ በማድረግ ሲጀምሩት፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼርን በማድረግ ተባብሩኝ ይላቸዋለሁ። አመሰግናቸዋለሁ። ከአጠገብሽ ያለውን ዘጋሹ አጥፍቻለሁ። እሺ፣ እኔ አሁን ለአወራ የምፈልገው በአጋጣሚ ሆኖ ትንሽ ቆይቻለሁ አውቃለሁ። አንድ ጊዜ እንደውም ቤት የሆነ ጉባኤ ተሳትፍ ያለው ትንሽ ቆይተዋል ከአንድ የመምህር ጉባኤ ቆሞ እያለ ሁሉ እንትን ነው፣ ጸሎት ማህበር ነው። ቤቴ ውስጥ አዎ፣ ሰው ጋብዞኝ ተሳተፍ ያለው እና በአገልግሎት ብሎኛል እግዚአብሔር ይመስገን ብዙ ሰዎች ጋር መድረሱ ደስ ብሎኛል። አሁን ቶሎ ሰዓት እንዳልጨርስ ወደ ጉዳይ ልግባና ምን ሆነ መሰለ ሌላ ሀገር ነው ያለሁት እና መጥቼ የሆነ ጊዜ ደህና ነበርኩ። የሆነ ቀን እንደ የቤተ ክርስቲያን ነጠላ የለበሱ ሰዎች ምኝታ ቤቴ ትንሽዬ ጸሎት ቦታ አለችኝ እና እዛ ጋራ መጠው ሲሰግዱ ግቡ ገብተው ስገዱ ተብለው ሲሰግዱ አየኋቸው። ነጠላ የለበሱ አንድ አስር ሴቶች ናቸው ሴቶችም ወንዶችም አሉ። ከዛ ቀን ጀምሮ በጣም ተደበላለቅ በህልሜ ናየው። ከዛ በቀን ጀምሮ በቃ ምልበል ሰውነቴን በጣም ያሳክከኛል። ጭንቅላቴ ዞረብኝ ድብልቅ ልቅ አለብኝ። በቃ ሙሉ ሰውነቴን ነው የሚያሳክከኝ በቃ ይሄ ሰዓት የማይሰጥ በጣም የሚያዳፋ በቃ መድረሻ የሚያሳጣ ነገር እና ይህ ነገር የደብተራ ይሆናል ብዬ ገመትኩ። ወደ ደብተራ እንድታስብ ያስገደደሽ ምንድን ነው? ከምን አሳብ ከምን መንጸር ተርጉመሽ? ነጠላ ለብሰው ስለገቡብኝ አንድ ሀያ የሚሆኑ ሰዎች ወደ ሩሜ ሲገቡ የሆነ ሰው አይታየኝም። እዛ ያሉት ስዕሎች ጋር ስገዱ ሲላቸው ሲሰግዱ አየው። ነጠላ ለብሰው ገብቶ ስገዱ ተባሉ። አዎ ማን እንደሚላቸው አይታየኝም። ግን በቃ ምን ልበል፣ በጣም ሰውነቴን ሁሉ ያሳክከኝ ነበር። በቃ ማከክ ነው፣ ዞረብኝ። ወደ ቤቴ ያልገባም የሆነ ዝምብዬ ሞል ሄጄ ሻይ እየጠጣው ማምሸት ነው በቃ ብኩ ነው። ከዛ ቀን ጀምሮ ድብልቅልቅ አለብኝ። አስመሳይ የሆነ መንፈስ አንቺ ውስጥ እንደገባ ነው የሚያሳየው መንፈሳዊ መስለው የሆነ በሆነ አላማ በሆነ መንገድ መንፈሳዊ መስለው ያጠቆሽ ወይም ደግሞ ያገኙሽ ሰዎች ይኖራሉ ብዬ አስባለሁ። ቀጥታ ደብተራ ነው ሳይሆን መንፈስ፣ አስመሳይ የሆነ መንፈስ ነው ነው ብቻ። ከዛ ምን ሆነ መሰለ፣ በቃ ይሄ አየሩ ሁሉ ይከብደኝ ጀምር። ጠዋት ስነቃ እና ሰላም ለኪ ምንም ሌላ ጸሎት ታውኩኝ። በቃ እንደ እየባሰብኝ እየባሰብኝ ሲሄድ አንድ ጊዜ አውሮፕላን፣ ሄሊኮፍተር ምናምን ባናቴ እያሉ የሆነች ረጅም ሴት ረጅም ቀሚስ የለበሰች እጄን ይዛኝ ስትሄድ በጠገቤ ይወድቃሉ፣ ግን አይነኩኝም። ብዙ ይወድቃሉ። እነዚህ ነገሮች የምታያቸው መቼ መቼ ነው? በቃ አሁን ያ መጀመሪያ ገባ ካልኩ በኋላ ብዙ ቀን ታምሜ ስራ ሁሉ አጥቼ ከስራዬ ሁሉ በቃ አሁን አንፈልግም ሰው ብለውኝ ወጥቼ በቃ በጣም ተበሰጫ አጭቼ ደግሞ ያው እየጸለይኩም ነበር። ይህንን ደግሞ አየው። ቆይቶ ይህንን አየው ከአውሮፕላን ሄሊኮፍተር ምናምኖች አጠገቤ ሲወድኩ የሆነች ሴት እጄን ይዛኝ አይነኩኝም። የአየር ጋኔኖች እንደዚህ አውሮፕላን ሄሊኮፕተር ምናምን እንደዚህ ነገር ዘመናዊ በሆነ መንገድ የምታዩ አንድ ርቢ አንቺ ላይ የሰላሚ መንፈስ በተደጋጋሚ የሚከታተልሽ መንፈስ እንዳለ ማሳያም ጭምር ነው። እንግዲህ እንደ ድሮ በድሮም በድሮ ዘመን ነው የሚያሳየው። አሁን ደግሞ ባለንበት ዘመን እንደየጊዜያችን ስለሆነ መንፈሱ መልክቱ የሚመጣው የመንፈሱንም ባህሪ ልክ እንደ በሚገባሽ መልኩ ነው የሚያሳየውና በጣም የሚከታተልሽ የሚሰልልሽ ወይም መስተፋቀር ይሁን የሚወድሽ ሰው የጎረምሳ መንፈስ ይሁን ወይም ከወንድ የተላከች ሴት አንቺን የምትሰልልሽ ወይም ጓደኛ መስለ የቀረበች ሴት ካለች ያንን ቼክ አድርጊ። ብዙ ጊዜ የተላኩ ሴቶች ሲኖሩ በዚህ መልክ ነው የሚታየው። ሴቶች ሆነው ነጠላ ለብሰው በማስመስል ለምሳሌ፣ ነጠላ ለብሳ መታ፣ ፊቷ ግን ማትታይ ከሆነች አስመሳይ ጓደኛለች ማለት ነው። አስመሳይ የሆነ ሰው አለ። ከባህሪሽም አንጻር አንቺ ጋርም እንዲህ ያሳያል። ብዙ ጊዜ ህይወትሽ እንድታስተካክል ከተፈለገ በመስታወት ራስሽን ስታይ ነጠላ ለብሰሽ ግን መልክሽ ማይታይ ከሆነ ራስሽን ማስተካከል እንዳለብሽ፣ ወደ ትክክለኛው ማንነትሽ መመለስ እንዳለብሽ ማሳያም ጭምር ነው። ብዙ ሴቶች በመሆናቸው ነው እንጂ አንድ ሴት ብትሆን ኖሮ ነጠላ ለብሳ የምትሰግደው ራስሽ ነሽ የምትወኘው። በህልም ነጠላ ለብሳ አንዲት ሴት ስትሰግድ ካይሽ ነፍስሽ ወይም ስጋሽ ይህን ዋጋ መክፈል እንዳለባት ማሳያ ነው። ቀጥታ ከመንፈስ ጋር የሚገናኝ አይደለም ሙሉ በሙሉ እንደዛ። እሺ እሺ። አሁን ሌላ አንድ ነገር ደግሞ መሰለ ያ መንፈስ ከገባ ጀምሮ በእርግጥ አሁን ትንሽ እየሰገድኩ ምን እያልኩ መልሶ ስራ መስመር ይዞ ትንሽ ደህና ነበርኩ። ግን አሁን ባለፈው ራሱ ይህን ገጠመ እያዳመጥኩ ምናየው በህልሜ፣ አንተ ሱቅህ ሌላ ሀገር ነው ያለሁት ሱቅህ መጥቼ ይመስለኛል። ምን እልሃለሁ ቅባ ቅዱስ አልፈልግም። ቅባ ቅዱስ እንዲያ አንስተ እንደዚህ ሌላ ሰው ሲገዛ ነው። እኔ ቅባ ቅዱስ አልፈልግም እልሃለሁ። እና እንዴት በእውኔ ማሰብ ነበረ። አልታሰር ይሉኛል መንፈሶቹ አሁን እሳም ገብቻለሁ። ታሰሩ በስላሴ ስም እላለሁ እነዚህ የሚሯሯጡትን የሚያሳክኩኝን። አልታሰር ይሉኛል። እና በህልሜም ለአንተ እንዴት ልሰር ብዬ ልጠይቅ ስል ሰው እየከበበህ ሳልጠይቀህ ቀራው። አልታሰራሉኝ ልል እንፈልጋለሁ ግን ግርግር ሆኖ ቅባ ቅዱስን አይደለም የምፈልገው እኔ እንዴት እንደማስር ንገርኝ እያልኩ ግርግር ሆኖ በቃ ሄድክብኝ ከሰዎች ጋር ሆነ። በህልም ቅባ ቅዱስ አልቀባም ማለት ክርስትና ወይም ደግሞ በሃይማኖቶች ላይ እግዚአብሔር ሊሰጥ ያስበውን ጸጋ አልቀበልም ማለት ነው። ቅባ ቅዱስን ሹመት ነው። ወይም ደግሞ ልጅነትን አለመወደድ፣ ሁሌ ባህሪያ ለመሆን መሞከር እግዚአብሔር ልጄ ሲልሽ አንቺ ደግሞ በኃጢያት ላይ ኃጢያት እየጨመርሽ ወይም ደግሞ ስለ ስጋ ፈቃድ ብቻ እያሰብሽ ፍላጎቶችንሽ ብቻ ለማከናወን ነው እግዚአብሔር የምትፈልጊው ማለት ነው እሱ ልጅ ሊያረግሽ ስጋዳ ደግሞ ተቀብለሽ ሊቀባሽ ሲፈልግ ወራሽ ሊያረግሽ ሲፈልግ አንቺ ደግሞ የምጠይቂው ጥያቄ ሌላ ነው እንዴት ልሰራው ነው የምትይው ጉዳይሽ ከምን ጋር መንፈሱን ለማሰር ከመሞከር ጋር ነው ቅባ ቅዱስ ግን እንኪ ስትባይ አልቀበልም ማለትሽ ደግሞ ቅባ ቅዱስ በህልም ማየት በአጠቃላይ ሹመት ነው የልጅነትን ሹመት ስልጣን አንድ ነገር መውረስ ባለቤትነትን መቀበል ማለት ነው ስለዚህ በተቻለሽ መጠን ለመፈወስም ይሁን ሹመት ለመቀበል ለማንኛውም ነገር እግዚአብሔር ሊቀባሽ ሲሞክር አንቺ የራስሽን ሀሳብ እያራመድሽ ባትታገዩ ጥሩ ነው። ይሄ የሚያሳየው አንቺ ውስጥ ቆይ የሚቀድመውን ነገር ትተሽ ሌላ ነገር ነው እየጠየቅሻለሽ እያለሽ ነው። ስጠይ አሁን ስትነግርኝም እኮ ጥሩ ነው። በስራዬ ላይ ምናምን ለውጥ አይቻሉ ስቲኝ ስራ ላይ ለውጥ ስለታየ ነው ወይ ጥሩ የሚባለው አንድ አንድ መንፈሳዊ ሰው አንድ ሃይማኖተኛ ሰው ስራው ላይ ደሞዝ ላይ ወይም ትዳሩ ላይ ሰላም ስላየ ነው ወይ ጥሩ ለውጥ የሚባለው የሚለውን ነገር ማሰብ ያስፈልጋል። ጥሩ ለውጥ ብዬም አስበው ሆነ ያ አይደለም። በእርግጥ መንፈስ መያዙ መታሰሩ ማሳያ ምልክት ሊሆን ይችላል እንጂ ለመንፈሳዊ ሕይወት መመዘኛ መለኪያ ሊሆን አይችልም። በትዳርም ሆነ በገንዘብ ለውጥ ማምጣት እና አንቺ አስቀድማችሁ ጽድቁንና መንግስቱን ፈልጉ የሚለውን ነገር ሲትኩረት አድርግበት ህልሙ ላይ የሚያሳየው ያ ነው እሺ፣ ሌላ አንድ አጭር ነገር። አንድ ጓደኛ አሁን አጋጣሚ ይዜ ስለሌለ ነው ልንገር። በአውሮፕላን ከኤርፖርት ጋር ተጠርቼ ና ግባ ተብዬ በአውሮፕላን ተሳፈርኩኝ። ከዛ እንደውም መጨረሻ ላይ እንደውም የፓይለቱ እንትን ላይ ሁሉ ተቀምጬ ስበር አየው አለኝና፣ ምንድን ነው ያ? እንዴት በአውሮፕላን ስሜ ተጠርቶ አለኝ ከኤርፖርት ላይ ስሜ ተጠርቶ ገባሁኝ አውሮፕላን ውስጥ ተሳፈርኩና መጀመሪያ እንደ ተሳፋሪ ነበርኩ አለ። ከዛ እንደውም መጨረሻ ላይ የፓይለት የሚነ አውሮፕላኑን እንትን የሚለው የሚያበራው ሰው ወንበር ላይ ቁጭ እየሰበራየው እንግዲህ፣ ይሄ በቀጥታ የሚገናኘው ከእድል ጋር ነው፣ ከእድል ጋር ነው። እድል በህይወቱ ላይ የሚመጣ እንዲሆነ ጥሩ እድል ይመጣል የሚመጣል እሱ ፈቅዶ ሳይሆን እግዚአብሔር ባለው ጊዜ የሚመጣ እንደሆነ ነገር ጥሪ አለ። ቀጥታ እናቶች መናገር የሚከብዳቸው መብረር ማን ተሳፍሮ መሄድ ሩቅ ቦታ መሄድ ማለት እንግዲህ አውሮፕላን ሩቅ ቦታ መሄድ ነው፣ አይደለም በእግር በግር ቢሆን ኖሮ ትራንስፖርት ቢሆን ቅርብ ነው። በግልጽ ስነግርሽ ያው ትንሽ ይከብዳል። አንዳንድ ጊዜ ግልጽ መናገር አንዳንድ ጊዜ በጣም ያስደነግጣልና ከሞት ጋር በተገናኘ እንዲህ ያለ ነገር ይታያል። ሩቅ ቦታ መሄድ መጓዝ ሊሄድ ቻው ብሎ ስንቅን ቋጥሮ የሆነ ነገር ማዳበሪያ ተሸክሞ ወይ የሆነ ሻንጣ ይዞ መውጣት በንስሐ መዘጋጀት እንዳለብን ማሳያ ነው። ይሄ ግን ጥሪ ተሳፋሪም ነበር መጀመሪያ። ግን ደግሞ ጥሪ ተደርጎለት ከአብራሪዎቹ ጋር መታየቱ እድል ነው። እግዚአብሔር ከሚጠብቀው መልአክ ጋር እንዲሆን ያቀለለት ነገር አለ። የሆነ ቦታ ላይ ሄዶ የሚሰራው ነገር አለ ማለት ነው። ፓይለቱ መልአክ ነው። መጀመሪያም የታቀደለት ነገር ነበረ ማለት ነው። መጀመሪያም ተሳፋሪ ነበራል ያልሽ ስሙ የተጠራው እንትን ነው። ገና ሳይሳፈር ኤርፖርት ውስጥ ስሙ ተጠርቶ ወደ አውሮፕላኑ እንዲገባ ስሙ ተጠርቶ ከዛ አውሮፕላን ውስጥ ገብቶ መጀመሪያ እንደ ተሳፋሪ ነበር። በኋላ ግን እንደውም አብራሪ ወንበር ላይ ጉጭ አለ። እድል አንድ የሆነ እድል አለ፣ የሆነ እግዚአብሔር ከፊት የሚያዘጋጅለት መልካም የሆነ ነገር አለ። በጣም በሱ ላይ ከሱ ጋር በተገናኘ እሱ ባለበት ስራ ይሁን ዛሬ ባወቀበት እውቀት ምንም እንደሆነ ባላውቅም፣ ግን ኃላፊነት ይሰጠዋል። ብዙ ሰዎችን ማስተዳደር የሚችልበት ኃላፊነት ብቻውን አይደለም፣ ሊጠነቀቅ እንደሚገባና ያለበትን ቦታ ሊያከብር እንደሚገባ ማሳያ ነው በቀባጭሩ ሀላፊነቱን ስራው ምንድን ነው እንደሚለውን ራስሽ ነሽ የምታውቂው። ባለቤትሽ የሚሰራውን ስራ ስራው ምንም ይሁን ግን፣ አሁን ከካየው ህልም ጋር በተገናኘ አለማዊ ነገር ላይ ነው ወይስ መንፈሳዊ ነገር ላይ ነው፣ ይሄ ጉዳይ የመጣለት የሚለውን ቼክ ማድረግ ነው። ጸሎተኛ፣ ሰጋጅ፣ ጿሚ፣ ምናምን ከሆነ ሀላፊነት እንዳለበት ለወደፊቱ፣ አንድ የሆነ እግዚአብሔር ሊሰጠው የሚፈልገው ነገር አለ። ተሳፋሪ ከሆነ ተሳፋሪ ከሆነ ከሱ አይደለም፣ ከእግዚአብሔር ነው ይሄ ነገር። እሺ እሺ። አዎ ግልጽ ነው። ሌላ ባጭሩ አንድ ቶሎ ልንገርህና፣ ሌላ ደግሞ መመሰል። አሁን እንደዚህ ሳወቅ ጓደኛ ኖሮኝ፣ ብዙ ጊዜ በጸሎት ብዙ ረድቶኛል እንደነገርኩ ያው ትንሽ የደብተራው እንትን ትሬን ውስጥም ሊገፈትረኝ አስብ ነበር። ጥግ ላይ ቆም ነበር። ያ ባለፈው ቅድም የነገርኩ ማለት ነው። እነዚህ የሚያሳክኩ ነገሮች መጡ ካልኩ በኋላ በቃ ዝብርቅ ብዬ ነበር ማለት ነው። ግን በቃ ለብዙ ከአመት ከምናምን በላይ የሚካኤል ቀን ሚካኤል ቤተክርስቲያን ነው። አጋጣሚ አንግሼ ስመጣ ከዚህ በፊትም አውቀዋለሁ። ይቅርታና ሰዓት እንዳልፈጅና ትንሽ ልንገር ረዘማ ግን አይደለም። አሁን ዛሬ ሌላ መርሃ ግብር ነው። ሌላ ፕሮግራም ነው። እሺ በቃ ባጭሩ፣ ብቻ አንህል ህልሙ ልንገርና ልስካ። አዎ እሺ፣ ህልም ንገረኝና። ምን ሆነ መሰለኝ ብዬሽ ተናግሬያለሁ። እሺ፣ እሺ፣ ይቅርታ። ህልሙን ብቻ ነገርኝ። ልንገር አሁን እየጸለይኩ ነው እንደዚህ ጋብቻ አስቤ እግዚአብሔር ሆይ የሆነ ነገር ዝብርቅርቅ ይላል በመሀል ወይ አዲስ ነገር ወይ ጭቅጭቅ ይመጣልና ምንድን ነው ብዬ ስጸልይ ሁሌ በህልም የማየው አሁን ይህም ስለ ጋብቻ መጸለይ ከጀመርኩ በኋላ አባቴ እንደ ባሌ ሆኖ አያለሁ። በህልሜ እንደ አባቴ እንዴት እንደ ባሌ ሆኖ አያለሁ እና ስል፣ እህቴ ትመስለኛለች። ትመጣና አይ ይሄማ ትክክል አይደለም ብዬ ቤቱን ለቅቄ ወጣለሁ። ስወጣ እህቴ እንኳን የወጣሽ እንኳን የወጣሽ መውጣትሽ ትክክል ነው። ድሮም እኮ ማይሆን ነገር ነው። ሰው ራሱ ቢሰማ ምን ይላል? አሁን ግን አሁን ያልኩ ሁን ያሰብኩትን ሰው ምጸለውን ሰው ዝም ብለሽ ከሱ ጋር ቀጥ ስትለኝ አያለሁ እና ይህን እንደዚህ ማየት የጀመርኩት አሁን ስለ ጋብቻ ነው እንጂ ከጸለይኩ ነው እንጂ እንደዚህ አባቴን አይቻላቅም አባቴ በህይወት የለም። እንዳጋጣሚ ሆኖ ግን አሁን በቃ ሁሌ እግዚአብሔር ማይሆን ነገር ካለ ይህን ጋብቻ ብቻ እንደዚህ ያስብ ያለው በቁርባን በንስሳ አንተ ገለጽህ ስል ሁል ጊዜ ይሄንን ነው የማያው። አባቴ እንደባሌ ሆኖ ነው የማያው። ምናልባት አባትሽ እናትሽን ያገቡበት መንገድ ቼክ ቢደረግ ጥሩ ነው። ምናልባት እንግዲህ መስተፋቀር አድርገው ያገቡበት ችግር ይኖራል ብዬ ተጠረጥራለሁ። እሱ አልደብቅም። አባትሽ እናትሽን ያገቡት በመስተፋቀር ከሆነ ያው መንፈስ ወደ አንቺ ስለመጣ ከእናትሽ ማኅፀን ወደ አንቺ ስለመጣ አባትሽ ላይ ያለው የባልነትና የወንድነት ወይም ደግሞ አግብቶ ለመኖር ያለው የተላካው መንፈስ ያንኑ ዓላማ ይዞ ነው አንቺ ውስጥ የሚመጣውና እኔ ባልሽ ነኝ ብሎ በውስጥ በኩል የአባትሽን መልክ ይዞ መጥቶ፣ መንፈሱ ግን እንደዛ ይታያል። ብዙ ጊዜ ከማን እንደመጣ መልኩን ያሳያል፣ ብዬ የምናገረው ለዛ ነው። የመጣበትን አላማና ከምን ስጋ ላይ ከማን መልክ ላይ እንደመጣ ለማሳየት በሆነ ሰው ይገለጻል። መልአክም ከሆነ እርኩስም ከሆነ ያንን መልክ ይዞ ነው የሚመጣው ብዬ የምናገረው ለዛ ነውና፣ አባቴ ባሌ ሆኖ አየዋለሁ ማለት ከአባትሽ ላይ ለእናትሽ ባል የሆኑበት መንገድ አንቺ ጋር ይቀጥላል ማለት ነው። መንፈሱን ነው የምልሽ፣ መንፈሱ አንቺ ውስጥ ያለው መንፈስ አሁንም እንደ ባል ነው የሚሆንብሽ። ትዳር ላይ እርግጠኛ ነኝ አንዳንድ ችግሮች ይኖራሉ፣ ወይም ጓደኛ ፍቅረኛሞች ላይ በጣም ለትልቅ ዓላማ የምትፈልጊው ጉዳይ በጣም ትንንሽ ሆኖ ተሰባብሮ ተበለሻሽቶ የምታጭው ነገር ይኖራል። ያም ሆኖ ደግሞ አንቺ ከራስሽ ሰውነት ላይ ራስሽን እስኪገምችው ድረስ መሆን የማትፈልጋቸው ባህሪዎች ሆነው ሰው እስኪገምትሽ ወይም ፍቅረኛሽ ባልሽ እስኪገምትሽ ድረስ ራስሽ ላይ የተለየ ባህሪ የምታይበት ሁኔታ ይኖራል። አዎ ያልካው አሁን ነገር ትክክል ነው። አባቴ እናቴን በእንደዛ እንዳገባት ምን ልበልህ እናቴ ጋር ባይለፈልፍም የሆነ ወደ ሰማንያ ፐርሰንት የማውቀው ነገር አለ እንደዛ እንደሚሆን ማለት ነው። አሁን እኔ ግራ የገባኝ አሁን በሁለት ሁሌ ስለ ጸሎት ስለጋብቻችን ስጸልይ ሁሌ በህልም ይሄ ከሆነ የሚታየኝ እንቅፋቱ ይሄ ነው ማለት ነው ያም አስተዋጽኦ አለው። ብዙ ሰራዊት እንዲሰበስብ የሚችል መንፈስ ነው ዛር ሆኖ ብሻል። ከአባትሽ ወደ እናትሽ ሲሄድ መስተፋቅር ሆኖ አንቺ ደግሞ ከማሕፀናቸው ስለተገኘሽ ደግሞ ዛር ሆኖ ያልፋል። ዛር ብዙ ጊዜ ከማሕፀን ተይዞ ይዘሽው የምትወለጂው ሲሆን ነው። ዛር ስሙ የሚለወጠው እንጂ ቀድሞ ስምህ ማን ነው ቢባል፣ እኔ ቀድሞ የገባሁት መስተፋቅር ነኝ ሆኝ የገባሁት አንቺ ጋር ግን ዛር ነኝ ይላል። ዛር ማለት ዘር ነኝ ማለት ነው። ስለዚህ ሌሎች ሰራዊቶቹንም ለመሰብሰብ በጸሎታ የሚፈትኑ ከወንዶች የሚመጡ ከተለያዩ ጎረምሶች የሚመጡትን የአቴቴ ጨል የሚመለክበት ቤት ውስጥ ያድጉ ወጣቶች ከሆኑ አንቺን ወጣት በነበርሽ በሳት ወይም ደግሞ የሆነ አግብተሻል አላገባ። አሁን እኮ ዳገባ ጸሎት ማድረግ ከጀመርኩ ነው፣ ይሄን ማየት የጀመር በፊት የምታውቂያቸው ወንዶች ላይ የሚነሳ አይን ማለት ነው። ከተለያዩ ወንዶች የዝሙት መንፈስ ይሆናል። የማንኛውም አይነት መንፈስ ከእነሱ አይን የሚመጣውን መንፈስ ይሰበስባል። ይሄኛው ዛሩ ይሰበስብና ፈተና ይሆንብሻል። ዚህ ዛር ብዙ ጊዜ ሰራዊት ሰብሳቢ ነው። ጠንቋ ቤት እንዲሄዱ የሚያደርገው ዛር ነው። ደብተራዎችም ራሳቸው እንዲደግሙ መጀመሪያም ራሱ እንዲዋርሱት የሚያደርጋቸው የእናትና ያባታቸው ዛር ነው። ድብትራ እኮ ድብትርና ውስጥ የሚገባው እኮ ከመጀመሪያው ከእናቱ ማህፀን ውስጥ የመጣው የዛር መንፈስ ነው እንጂ ካደገ በኋላ ምንም የሚያገኘው ነገር የለም። እርግጠኛ እኔ ሰው ዛር ባይኖርበት ግማሽ በግማሽ ማለት ይቻላል። አብዛኛው ሰው ንቁ ነው ብዬ ነው የማስበው። ንቁ እንጂ አብሮ የተወለደ ነው። ብዙ ጊዜ ባህሪያችንን ተመሳስሎ ልክ ጸሎ ስንጸልይ ስንሰግድ ምን ስንል የኛው ባህሪ እየመሰለን እንፈተናለን እንጂ የዛር መንፈስ ነው። ይህን ስራ የሌለበት አለ ብዬም አላስብም እኔ። አንዳንዱ ጊዜ ምን የለብኝም ልንል እንችላለን፣ ግን ይህ አማርኛ ትክክለኛ አማርኛ አለም። እኔን አይነካኝም እኔ የለብኝም አቅም የለውም ምናም ሳይሆን እግዚአብሔር ያግዘኛል አቅም እንዳይኖረው ያደርጋል። ሊኖር ይችላል ብሎ ነገሮችን ማሰብ ነው ያው አሁን በትዳሩም ችግር ካለ ሁሌ የባለው ጭቅጭቅ ሁሌ ችግር ካለ እግዚአብሔር ግለጽ ስል ይሄ የሚታየኝም ችግር የሚፈጥረው ነገር ይሄ ነው ማለት ነው። አዎ ትዳርሽ አሁን ትዳር ልትይዢ ነው ልታገቢ ነው። ባልሽን ላይወደው ይችላል። ባልሽን አለመውደዱን የሚያሳየው በአንቺም ላይ በሱም ላይ ሊሆን ይችላል። ለምሳሌ ባልሽ ነኝ ካለ የአባትሽ መንፈስ ባልሽ ነኝ ካለ ባለቤትሽን አይወደውም ማለት ነው። ጠጥቶ እንዲመጣ ያደርገዋል። አንቺ ለምሳሌ ሰካራም ወንድ ማትወጅ ከሆነ ባልሽን ሰካራም ያደርገዋል። ከአንቺ ተነስቶ ሄዶ ከመሥሪያ ቤት ሲወጣ መጠጥ ቤት ቀምሶ እንዲመጣ ያደርገዋል። እንዲሁም ደግሞ ራሱ ባልሽ ላይ ያለችው ደግሞ ሴት ዛር ዐይነ ጥላ ከአንቺ ጋር አንቺ ጋር ካለው መንፈስ ጋር ይስማሙና፣ መናፍሶቹ ሁለታችሁ በተራ በማይረባ ነገር ለትዳር የምትፈላልጉ ባለ ሚስቶች፣ በክረሜላ መጣላት፣ በማይረባ ነገር መጣላት ትጀምራላችሁ። ብርጭቆ ወደቀ፣ እንትን ጨርቅ ተቀደደ፣ ምናምን በሚለው በትንንሽ ነገሮች ለምን ይሄን ያክል ሰው በሰርግ ራሱ ልትጠሉ ትችላላችሁ። ይህን ያክል ሰው ይጠራ? እንደዚያ እየተጣላን አሁን በሰርግ ሁኔታውን እንዴት እንደሚሆን ትክክል፣ ምን ያህል ሰው ይጠራ፣ እንዴት እናድርገው? ኪራዩ ሴት ልጅ ደግሞ ሰርጓን በጣም ትወዳለች። ወንድ ልጅ ደግሞ ለዚህ ነገር ግዱም አይደለም ብዙም ያን ያክል ነው። ስለዚህ ጥንቃቄ ማድረግ ያለብሽ ይሄ መንፈሳዊ ሰው ከሆንሽ ይሄ ነገር እንትን አትስጩ፣ ፐርሰንትም ቦታም ጊዜም አትስጩ። ከሆነ ሆነ ባለቤትሽ እንዲጎዳ ሳይሆን አንቺና እሱ ተጠቃሚ የምትሆኑበትን ነገር ነው ማመቻችት ያለብሽ። ምክንያት እንዳይገኝ ነው። ምክንያቱ ምንድን ነው? አንቺ የአንድ ቀን ደስታ ላይ ትኩረት ስታደርጊ እሱ ደግሞ ከሰርግ በኋላ ያለውን ህይወት ሊያስብ ይችላል። ሁለታችሁ ግን ተመሳሳይ የሆነ ሀሳብ ካላችሁ ልታሸንፉ ትችላላችሁ። መካከለኛ የሆነ ሀሳብ አምጥታችሁ እንዲህ ብናደርግ ሴ ይሄ ነገር እንደዚህ ቢሆንስ አይ እንደዚህ ቢሆን ደስ ይለኝ ነበረ ግን ካለ ሁኔታ አንፃር በቃ ይቅር በቃ ይቅር መተው ለምን አይነ ጥለዋን ማናደድ ይሄ ነገር ካልሆነ ብለሽ ከተጣላችሁ በትክክል ከሰርጉ ጊዜ ጀምሮ የሟርቱ መንፈስ ይመጣል። የጭቅጭቅ ሟርት የሚባል አለ። የጭቅጭቅ ሟርት እኔ ናዝሬት የዛሬ ስንት ዓመት ነው ሰርግ ቪዲዮ በምንሰራበት ሰዓት በፊት የዛሬ ስንት ዓመት ሁለት ላይ እዚ ሰርጋቸው ላይ ተጣሉ አሉ። እንትን አንስተው ወንበር አንስተው የተደባደቡ አሉ። በዘረኝነት ማለት ነው። ፎቶ በሚነ ኬክ ተቆርሶ ምናምን አልቆ ፎቶ በሚነሱበት ሰዓት ላይ አንድ ቅዥቅዥ ያለች ዘመድ ናት። መታ ሲነሱ ፎቶ መታ፣ ቆም ማለት ነው። አይ ካንተ ቃቋሚማ አልነሳም ብላ በዛ በኩል ቦታ ቀየረች። ከሙሽሮች ጋር ፎቶ ሲነሱ ከዛ ተናደደባትና ምን ስለሆነሽ ነው አንቺ ፎቶ ማትነሽ ከኛ ጋራ? አንቺ ማንነሽኛ? ማንነን ማምሲያ ጊዜ በቃ ይሄ በጣም የሚያስጠላ የሆነ ነገር ነው የተፈጠረው። ወንበራን ስቶ መፈነካከት፣ ከዛ ህዝቡ ሲደባደብ ሙሽራውና ሙሽሪት ደግሞ እዛው የአንቺ ቤተሰቦች ናቸው የሚበጠብጡት ሲላት፣ የአንተ ናቸው፣ የአንቺ ናቸው ብሎ እዛው እነሱም ድብድብ። በካሜራ ላይ የተቀረጸ ነገር ነው የምነግርሽ። እና ይሄ ሁሉ ነገር ግን ግሎ የመጣው ከመጀመሪያው ጀምሮ ያልተፈታ ችግር ነበረ። እነሱ አትጋቡ ሲሏቸው ቤተሰቦች፣ እነሱ ደግሞ አሸንፈው ድል አድርገውት ነበር፣ ፍቅራቸውን አይተው ብሔር ምንም ጥቅም የለውም፣ ዋናው ፍቅራችን ነው ብለው አስበው አሸንፈው ነበር። መጨረሻ ላይ ግን ደግሞ አለማዊ ሰርግ ስለሆነ አይነጥላ ስራዋን ሰራች ማለት ነው። መንፈሳዊ ሰርግ ቢሆን ኖሮ እንዲያን ነገር አይኖርም ብዬ አስባለሁ። እንደኔ አሁን ያልከው ነገር ትክክል ነው። አሁን ይሄ ራሱ የሚልህን ሁለት ነገር ማየት የጀመርኩት በጣም ጭቅጭቅ በዝቶ፣ አሁን ስንሰግድ እኩል አብረን መስገድ ጀመርን፣ ቁጥሩንም እኩል አንድ ሰው እየመራ ጸሎቱንም እኩል እያደረግን ስንመጣ ነው ይሄን ያየሁት፣ እንጂ እኔ በህይወቴ ይሄን ነገር አይቼ አላውቅም ነበር። አሁን የአባቴን ምልህን መስገድ መፀለይ ስትጀምሪ ወጣ። ያ ማለት ተደብቆ ሊሰራ የነበረ መንፈስ ነበረ ማለት ነው። ተደብቆ አድፍጦ የሆነ ነገር ሊያደረግ ያሰበ መንፈስ ነበረ እና ተጋለጠ ማለት ነው። እሺ። በቃሽ፣ ይሄን ነው። ለሌላ ሰው እድል ልስጥ። እግዚአብሔር ይስጥልኝ።